የመጀመሪያው አሕዛብ ማን ነበር? የመጀመሪያው አሕዛብ ወደ ክርስትና የተቀበለው በቂሳርያ ይኖር የነበረው ሮማዊው የመቶ አለቃ ቆርኔሌዎስ ነው። በሐዋርያት ሥራ ምዕራፍ 10 ላይ እግዚአብሔርን የሚፈራ፣ ለድሆች በለጋስነት የሚሰጥና አዘውትሮ የሚጸልይ እግዚአብሔርን የሚያመልክ ሰው እንደሆነ ተገልጿል። አይሁዳዊ ባይሆንም እምነቱና መልካም ሥራው በእግዚአብሔር ዘንድ የታወቀ ነበር። አንድ ቀን አንድ መልአክ ለቆርኔሌዎስ ተገልጦ ጴጥሮስን እንዲልክ ነገረው። በዚያን ጊዜ ጴጥሮስ ርኩስ የሆኑ እንስሳት ያሉበትን አንሶላ ያሳየው ከእግዚአብሔር ዘንድ ራእይ ተመለከተ እና እንዲበላ ተነግሮት ነበር። ይህ ራእይ ጴጥሮስ አምላክ አድሎአዊ እንዳልሆነና ሰዎችን ከሁሉም ብሔራት እንደሚቀበል እንዲረዳ አዘጋጀው። ጴጥሮስ ቆርኔሌዎስን ባገኘው ጊዜ፣ መንፈስ ቅዱስ በሕይወቱ ውስጥ ሲሠራ እንደነበረ ተገነዘበ። ጴጥሮስ ወንጌልን ሰበከ፣ ሲናገርም መንፈስ ቅዱስ በቆርኔሌዎስና በቤተሰቡ ላይ ወረደ። ይህም ከጴጥሮስ ጋር የመጡትን የአይሁድ አማኞች አስገረማቸው፤ ምክንያቱም የመንፈስ ቅዱስ ስጦታ በአሕዛብ ላይ እንኳ ስለ ፈሰሰ ነው። በልሳኖች ሲናገሩ እግዚአብሔርንም ሲያመሰግኑ ሰሙ። ከዚያም ጴጥሮስ ቆርኔሌዎስን እና ቤተሰቡን በሙሉ በኢየሱስ ክርስቶስ ስም አጠመቃቸው። ይህ ወቅት በጥንቷ ቤተ ክርስቲያን ውስጥ ትልቅ ለውጥ አምጥቷል። የቆርኔሌዎስ ለውጥ እንደሚያሳየው በኢየሱስ በኩል መዳን ለአይሁዳውያን ብቻ ሳይሆን ለሁሉም ሰዎች ይገኛል። ወንጌልን ለዓለም ሁሉ የማድረስ የእግዚአብሔርን እቅድ አረጋግጧል። በኢየሩሳሌም ያለችው ቤተ ክርስቲያን ይህንን እንደ እግዚአብሔር ፈቃድ ተቀበለችው። ቆርኔሌዎስ ለአሕዛብ የተከፈተ በር ምልክት ሆነ።